ከአስራ 1 ሁለተኛ ና እንደ ሁኔታውም ስለፈተናው በተመለከተ እንደኔ ከሆነ እናልፋለን የሚል አላማ አለኝ። ከዚህ ቅዳሜ ራሱ ክፍተት እንደሌለን ከምስ ኑ ይባላለየላ ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ። በተቻለን አቅም ለፈተናው ዝግጅት አድርገናል። መጽሐፍ ያነበብን ቆይተናል ባዮሎጂ፣ ኬሚስትሪ፣ ማትስ ምናምን መጽሐፍ ግቢ የሆነን ቲዩቶሪያል ተከታተልናል። የተሰጠነን ቲዩቶሪያል ተከታተልናል። ያው ለፈተናው ዝግጅት በቂ ዝግጅት አይተናል። የአስራ ሁለተኛ ተማሪዎች ኑሮች ጀምሮ ያደረጉ ጥረት በጣም በጣም ሰላም አስገኛ ላልፉ ቲዩቶሪያል የወራቤ ዩኒቨርሲቲ እንግሊዝኛ መምህርን፣ ኢኮኖሚክስ መምህር ጠርቶልን ዳይሬክተሩ በጣም ድጋፍ ስላደረገልን ሰላም አስገኛ ላልፉ። ተማሪዎቹም ጥረታቸው በጣም ደስ የሚል ነበር። እንጠብቃለን በተሰራው አካል የሚገኝ ከሆነ በጣም ተስፋ አለኝ። ለምሳሌ ጦራ ቱቶሪያልን አልቀራውም ወጥቻለሁ። እናም ደግሞ እዚህ መጥቼ ቤት ተሰጥቶን የተወሰነ እንብበናል። በተቻለ ነቂም የገጠር ልጅ ከመሆናችን የተነሳ አንዳንድ ቴክኖሎጂዎች ብዙ ባይኖር ነው። በተቻለ ጥቅም ባለን ሀቅል ባለን ሀቂም ታግለናል። ሽቀይለማን እባላለሁ የወንት ሌላ ሁለተኛ ትምህርት ቤት ዋና ዲሬክተር ነኝ። ዘንድሮ በ2017 ዓ.ም የምናስፈትናቸውን የተፈጥሮ ሳይንስ አስራ ሰባት ተማሪዎች አሉ። ሶሻል ስትሪም ላይ የሚፈተኑ 112 ተማሪዎች አሉ። እነዚህን ለፈተና ለማብቃት የተለያዩ ቅድም ዝግጅቱን ስናደርግ የከረምንበት ሂደት አለ። ከዚህም ጋር ተያይዞ እስፔሻሊ የጦራ ተማሪዎች ጋፕ አለብን ያሉ ሳብጀክቶችን መርጠን እንግሊዝኛ የጦራ መስናቱ መምህርን አምጥተን ከአራት መቶ በላይ ጥያቄዎችን ሲሰራላቸው የጉቢ የሁለተኛ ደረጃ መምህር መስሪ ሸምሱ የሚባል የስትሪ መምህርን የማጠናከሪያ ትምህርት ሲሰጥ የቆየበት ይታለ። ከዚህም ጋር ተያይዞ አሁን ተማሪዎች መጀመሪያ አካባቢ ያነሱት ነገር ነበረ። እዚህ ውለው ለማንበብ የሶላር አክሰስ አልነበራቸውም። ማታ ማታ እዚህ ተቀምጠው ሊያነቡ ለሶሻሎችም ለናቹራሎችም ፊት ፊት ላሉ ተማሪዎች መርጠን በየስትሪሙ ሰባት ሰባት ተማሪዎችን እዚህ ሆነው እንዲያነቡ ያደረግንበት ታለ። ማጣቀሻ መጽሐፍትን በሁለቱም እስትሪም መቶ 22 ማጣቀሻ መጽሐፍቶችን ገዝተን ላይብራሪ ገቢ አድርገናል። ከዚህ ጋር ተያይዞ ቴክስት ቡኮች መጀመሪያም ነበሩ፣ ሪፈረንስ ቡኮች አልነበሩ። እነዚህን ጋፎችን በመሙላት አጠቃላይ ያለውን ሂደት እስካሁን ቅዳሜ እናያሁት፣ ሁሉንም ሳብጀክት በጊዜ እያጠናቀን ሞዴል አንድ ሞዴል ፈትናል፣ ክልላዊ ሞዴል ፈተና ፈትናል። ያንን ውጤት እየተነተን ተማሪዎች የቱ ጋን ያሉት ጋፋቸው ምኑ ላይ ነው፣ የተኛውን ጥያቄ ነው ያልመለሱት፣ የሚለውን በአግባቡ የመለስበት ሂደት አለ። ያው ለነገው ፈተና ቅድመ ዝግጅት አድርገዋል ብለን ሙሉ እምነት አለን። የሚለውን እንትን አድርጋለሁ። የሻሹ ውስጥ የሱፍ እባላለሁ። የላንፉሮ ወረዳ ትምህርት ቤት ጽህፈት ቤት ኃላፊ ነኝ። ያው ዘንድሮ የሀገር አቀፍ ፈተናን በተሻለ ውጤት ለማሳካት ያው መጀመሪያ ግብ አስቀምጠን የተነሳንበት ሁኔታ አለ። ያው እንደሚታወቀው ሀገራዊ ውጤቶች በጣም ዝቅተኛ አፈፃፀም ያላቸው መሆናቸው ይታወቃል። ይህንን ከችግሮቹ ቆዝሞ ዝሞ ማለት ብቻ ሳይሆን የነበሩ ችግሮችን እንደ እድል በመጠቀም ዘንድሮ በወንቴሎላም በወታንቡ ጎዲ ሁለተኛ ደረጃ ትምህርት ቤቶች ምን መስራት አለብን ባለድርሻ አካላትን አሳትፈን ውይይት ከማድረግ ጀምሮ ለተማሪዎች በርካታ የሆኑ ድጋፎች ሲደረጉ ቆይተው አሉ። እነዚህም ውስጥ አንዱ በተለያዩ የቴሌግራም ቻናሎች እየተለቀቁ ያሉ ሀገራዊ ጥያቄዎችን በርካታ ያሉ ሀገራዊ ጥያቄዎችን መምህራኖች እንዲሰሩ የደረገበት ሁኔታ አለ። ይህንን መነሻ በማድረግም እስከ ሶስት ዙር ሞዴል ፈተናዎች፣ ሞዴል አንድ፣ ሞዴል ሁለት፣ ሞዴል ሶስት እየተባለ አጠቃላይ ክልላዊ ፈተናዎችን ጭምር ገምግሞ ሰጥቶ ተማሪዎቹ ብቃት እንዲኖራቸው የተደረገበት ሁኔታ አለ። ሌላው ተማሪዎችን የተሻለ ውጤት እንዲያመጡ ካደረግናቸው ስራዎች አንዱ የአዳዲስ የመጠቀሻ መጽሀፍቶችን ከመምህራን እስከ ላይ ያሉ ካታ ባለ ድርሻ አካላት ግዥ ተፈጽሞ እንዲገባላቸው የተደረገበትም ሁኔታ አንዱ ዋነኛ ተግባር ነው። አንጋፋ ሀይስኩል ደግሞ ጦራ ሁለተኛ ደረጃ ትምህርት ቤትም ያሉ ቤስት የተባሉ መምህራን ልምዳቸውን መጥተው እዚህ እንዲያስምሩ እሑድና ቅዳሜን ያው ተማሪዎቹን ያው ኦልሬዲ ዩኒቨርሲቲ አስገብተን ነው የምንለያየው የሚል ዋና ሀሳብ በመያዝ ይህን ግብ ደግሞ የፖለቲካ አመራሩ፣ መምህራን፣ ተማሪዎች፣ ወላጆች ዋናነት ይዘው እንዲንቀሳቀሱ አድርገን ያው ፋይናሊ ጥሩ የሆነ ውጤት በሁለቱም ስትሪም ናቹራልም፣ ሶሻልም በአጠቃላይ በሁለቱ ትምህርት ቤቶች ወደ 184 የሚሆኑ ተማሪዎች እናስፈተናለን ብለን እንጠብቃለን። ከዚህ ቀደም ካስመዘገብናቸው ውጤቶች በላይ ዘንድሮ እናስመዘግባለን የሚል ሰፊ የሆነ ተስፋ ይዘን ተማሪዎችን ዝግጁ እያደረግንበት ሁኔታ ነው ያለው። ተጨማሪ ደግሞ ወረዳውንም እና ወራቢ ወረስ በጣም መሰግናለሁ ላጎት ሁለት ሰላም፣ እዝግን አላልፉም ጥረታቸው መምህሮች፣ እዚህም ያሉ መምህሮች በጣም በእግራቸው እየተመላለሱ ሲያስተምሩ በእኛ ውጤት ይደሰታሉ የሚሉ አለ። ውጤት ነው አብረን እንጠብቃለን። በዱዓ ፈጠሪ ይሞላው እንጂ እኛማ ምንም ያቀራኛ ያጎደል ነገር የለው።